አው በየዘመኑ እንግዲህ የኢስላም ጠላት ብዙ አይነት ነው። አንደኛ ከኢስላም ውጭ የሆኑ ካፍሩ የሁዳ፣ ነሳራ፣ ሙሽሪክ አጠቃላይ ኩፋር። በኢስላም ውስጥ ደግሞ አለን የሚሉ ፍርቃዎች ደግሞ ኢስላምን ከማንም በላይ የሚያጠቁ ናቸው። ከዋሪጅ ለዚህ ለቁ በከዋሪጅ ታ ነብዩ አለይሂ ሰለላሁ ዐለይሂ እርምጃ እንዲወሰድ ተናገሩ። ሳባዎችን ጠንከራ እርምጃው ሰው ማአነው ላይ ኢላህ ኢላህ ኢላህ በጣም ይሰግዳሉ፣ ይዘክራሉ፣ ቆማሉ፣ ብዙ ባዳይ ሰግዳሉ። ካፍሩ አፈስ ነው ጭቅስ በሚል አይደለም ምክንያቱም በእስላም ውስጥ ያሉ ሁሉ በኢስላም ተጽዕኖ መፍጠራቸው ከባድ ስለሆነ በእነሱ ላይ በጣም አበክረው ተዋጓቸው። ሸይኹል እስላም ተይሚያ ምን ይላል? ቂታሉል ከዋሪጅ ከዋርጅን ሲናገር ሂፍዙ ራእሲል ማል ሙቀደም አላ ሂፍዝ ርብህ ይላል። የገንዘቡ ዋናው ካፒታሉ ዋናው እንዳይከስር መጠበቅ ትርፉን ከመጠበቅ ይበልጣል ይላል። ከዋርጆች መዋጋት ማለት የገንዘቡ ዋናው ካፒታሉ መጠበቅ ነው። ሌላ ካፍር መዋጋት እንደ ትርፍ እንደመጠበቅ ነው። በኢስላም ውስጥ ያሉትን ኢስላምን የሚያስበልጠው በኢስላም ውስጥ ያሉ አህል ቢድዓዎች ለዚህም አህሉ ሱንና ወል ጀማ በኢስላም ውስጥ ያሉ ሙተቢዓዎች ላይ ሀይለኛ ጠንከራ እርምጃ ይወስዳሉ፣ ከኢስላም ውጭ ባሉ በካፍሮች የማይወስዱት እርምጃ። ለምንድን ነው? እነዚህ መቶ በመቶ እንደነዛ ካፍር ናቸው፣ ከእስልምና ክልል ውጭ ናቸው በሚለው አይደለም፣ ግን የሚያደርሱ ተጽዕኖ የነዚህ ከበድ ስለሚል ነው። እነዛ አንድ ለይቶላቸዋል፣ ሙስሊሙ በነሱ አይሸወደው ሰውም ደግሞ ሙስሊሙ ከነሱ ጋር ቢቆም ሹባ ሚጢል ነገር የለ። እነሱም በዚህ ተስፋ መጣላቸው ወይ ከተማ ጠናሳ ቀደም አ መፍቱን ፍልፉሉስ ወልመርከዝ የተፈተኑ አካላት አይነት ይዞት ሚሄዱ በጣም ብዙ ሰው ነው። ጠንከረ እርምጃ ወደ መውሰድ ይሄዱ። ስለዚህ እነሱ መዋጋት ሌላው የሳይፍ የብረት የሲዳት በአለም ደረጃ ሸርጡ አልተባለም። ቢባል እን ተውሂን ወይም ተክዚል አይደለም፣ ሞራሊቲ መንካት አይደለም። ግን መስፈርት አላማላ ሙስሊሙ በሚል ነው ያካሄዳቸው ሸሪዓዊ አይደለም። እስላምን የሚያስበላ ነው እንጂ እስልምናን ወይ የበላይነት ወይም ድል የሚያጎናጽፍ አይደለም በሚል ነው የተቃውሟቸው። ያለ ወደዚህ ወረድ ብለን ስንመጣ እንደ ሀገራችን ተጨባጭ ብዙ ፍርቃቦች አሉ። ደረጃቸው ይለያያል። ግን በሱና ሰው ተጽዕኖ መፍጠራቸው ደግሞ እኩል አይደለም። አህባሽ የሱና ሰው ካፊር፣ በቃ ጭራሽ ከእነ አቡላሀብ ከአቡጃህል በታች ከነሱ በላይ ወይም ካፍር የሚያደርጉ ናቸው ሆኖም ግን እንደዚ እያንዳንዱ መንደር ገብቶ ካልተከተላችሁን ካልመረጣችሁን መንቀሳቀሳችሁ የሚነገር ተጽእኖ አይደለም። ዛሬ ድሩ እንኳን የሁለት ሺ አራት ያብዮቱን ጊዜ ያ በፖሊስ ታጅበው ጋርድ ተመድቦላቸው በተለያዩ ክፍለ ሀገር ሲያስተምሩ ጫና አልፈጠሩ። ምናልባት እዛ የሚማሩ ሰዎች እንዲቀበሏቸው፣ ይህን አልተቀበል አሸባሪ ብለው ከመንግስት ጋር አዋግተው ከሀገር ውጭ ወይም እስር ቤት እንዲገባ

የሚመራ ሰው ነው እንጂ ዞሮ ዞሮ ሱፊይ ነው እኮ አህባሽ። ሌሎቹ ግን የሌላውን አይተችም፣ አያከፍሩም፣ አይበድኡም ስራቸውን ይዘው ይሄዱ። አብዛኛ ሀገራችን ላይ ከመቶ ዘጠና ወይም ዘጠና ዘጠኝ ፐርሰንት ይሄ ነበር ቀደም ሲል ነበረው። ከዛ ወረድ ሲል አብታ ብሊግም ብዙም የኛ አክል አይደለም ያው ሆያ ሆዬ ናቸው። ያው ለሱና ጠላት ቢሆኑ የፈጠሩት ተጽዕኖ ብዙም የለም እስካሁን ባለው በገጠርም ሆነ በከተማ እንደ ሀገራችን ተጨባጭ ያው አጃብራዎችም አሉ። ያው እነሱም አቅም ቢያገኝ ለሱና ሰው ቦታ እንዳያገኝ ቢያደርጉም ግን እስካሁን እንደዚህ አይነት ተጽዕኖ ለመፍጠር ያው እንትን አላሉም። ኢኽዋኖች የፖለቲካ ሰው ናቸው፣ የብር ሰው ናቸው፣ የታወቀ ነው። ሆኖም ግን እነሱም ህዝብ ሁሉ ገብ ናቸው። ምናልባት ያቺ ቀይ መስመር አትርገጥ፣ ወይም ያቺ መላጣቸው አትንካ፣ ወይም ሆነች በዛ በፖለቲካ አለም በሆነች ነገር አትባባቸው እንጂ ስም መጥራትና ወይም ደግሞ እነሱ መቃወም ብዙም እንደነዚህ የሚያሳብዳቸው አይደሉም። አንደኛ ፖለቲካውን አለም የበሉ የጠጡን የለበሱ ናቸው። የፖለቲካ አካል እኮ ተቃውሞ እንትን አይድ ለራሱ ብቻ ባማቻች ያሉ ሚጥልበት የሚያሸንፉበት ነው የሚፈልገው እንጂ ታቹም ቢሆን አያብድምም አይጭሁምም። እነዚህ ለስልጣኑ አዲስ ናቸው፣ ለብርም አዲስ ናቸው፣ ለመርከዝም አዲስ ናቸው። በቃ መርዝ እንደ መርዝ እንደ ቀመሰው ውሻ ሆነዋል። ሙያው ስለዚህ አሁን ትልቁ ነገር በሙመያ ላይ መወሰድ አለበት እርምጃ። እኛ ዳዋቺ መቀጠል አለበት መቃወማችን ስራ መስራታችን በየመንደሩ ልጆችን ወንድ ሴትን ማስተማር፣ ሀምድ በሚዲያው ተመሳሳል። ወጣቱ ዛሬ ጥሩ የሰማ ነው፣ የሆነ ትንሽ ነገር ነካካረክ ለመረዳት ይችላል። ይሄንን ማነጽ እነዚህ ሰዎች አይብ አደባባይ ማውጣት አለ። ሁሉም በየፊናው የግድ አብድረሚን ሳይባሩ አቡሀማውያ ወይ እንትና ያሲን ወይም እንትና ብቻ መናገር አለበት ተብሎ መጠበቅ የለበት። ሁሉም በየበተሰጠው በተሰጠው በየድርሻው ሁሉም በየፊናው። የነሱን ችግር አደባባይ ማውጣት ለሽማግሌዎች፣ ለወንዱም፣ ለሴቱም፣ ለተማሪ፣ ለመንግስት ሰራተኛም እነዚህ ሰዎች ምን አይነት እንደነበሩ ከየት ወዴት እንደመጡ አሁን ምን አይነት ስራ እንደሚሰሩ እስልምናን ለማጥፋት በምን መልኩ እንደሚንቀሳቀሱ በእስላም ስም እስላም እንደሚያጠፉ በሱና ሱና እንደሚያጠፉ ሱና ከምድር ገጽ ለማጥፋት እንደሚጥሩ የማሳመን የማሳመስ ስራ። ዳዕዋው ይቀጥል፣ ፕሮግራሙ ይቀጥል። ሌላው ማታ ተባባነው ነገር ደግሞ በየቦታ ይሄ ነገር ለምንድነው ደቀም የሚከለከለ የሚለው ነገር ይቀጥል። ማታ በተሰጠው አሳይመንት መሰረት ሌላው የአካባቢ አከባቢ ልጅ ወይ ደግሞ እንዲቀሩ ማድረግ ነው። ቁርአን እንግዲህ ኡስታዝም ተቀጥሮ ሆነ አካባቢውም ሰው ሊላሂ ብሎ በየቦታ ከተቀራ የእነዚህን ችግር ለእነዚህ ልጆች ምሰት ከሆነ በበለጥ ዕርቃናቸው እንዲቀመጡ ይደረጋል። አሁን ዕርቃናቸው ሲቀሩ እኮ ያበዱተው

ከዛ ያው እንግዲህ ሲጋ የሚበላላቸው ሲያጡ በባጃጅ አዙሮ ለካፍር እስከ መስጠት ደረጃ ያ ሲጋቸው ጠንብቶ፣ አንድ ጊዜ አንድ ጊዜ ሄደናል። እኛ ሄድን ጊዜ ጋር ሰው እኛ ጋር ጀመና አንድ ጀበና ቡና አልፈላም። በስንት ቀኑ ስንት በሬ ዘጠኝ በሬ ነው ስንት ወስደው አረዱ። እዛ ነበረ ሸውሴን ነበር

ምስጢራቸው ስላወቀነው ነው። ሰዎች ልቦነ ዋና ታዳጊ የሰጣው የሚቀበለው የዘራሀበት የሚያበቅለው ማለት ነው። አገር ተረካብ የሆነውን ወጣት አላህ ለህክማ ዞር አረገባቸው። ቢሉ ቢሉ ቢሉ ብር ቢሉ እኮ ዘይት ቢያመጡ ሱካር ቢሉ በሬ ቢያርዱ ጨርቅ ቢያመጡ ንቃ ቢያመጡ ደረሳቸው ወጣ አብ እርቃናቸው ቀሩ። በቃ እርቃናቸው አሁን መላስ ይጠፋቸው ልክ ፍራውን ፓርቲዎች ቁራም እንዳለው ወቃል መልዑ ሚን ቀውሚ ፍርዐውን አተዘሩ ሙሳ ወቀውመሁ ዩስዱ ፊል አርዲ ወየዘረካ ወአሊሀተከ የሙሳና ፍርውን እንግዲህ አተካረ ብዙ ጊዜ ነበረና ታምር ያሳዩ አለ በሰጣቸው ከዛ ያው እነዚህ ሰዎች የሰበሰባቸው ሙሉ ሰለሙ ሙሳን ተከተሉ ሳሂሮቹ ከዛ በኋላ ሙሳን ትተዋለህ ህዝብ ላይ አበላሽምርከው እርምጃ ተስትምን ይሄ የአህለል ቢድዐ ሻዕኑ ነው።

የሰው የሚሽን ገብተን ስንከሳከስ አንድ ጊዜ ቆይተናል። ከራባ ተደረ መጣ ስልጣን መጣ ከላስ ስለዚህ በነሰው መውሰድ አለብን እርምጃ። አንደኛ ከነሱ ለሁሉ ለእያንዳንዱ ስ በሚገባው ልቅ እናስጠነቅቅ፣ ዳዕዋችን ቀጥል ልጆች እንዲቀሩ እናድር። ሽማግሌዎቹ ወጣቱ ሁሉም እነሱን አንቅሮ እንዲተፋቸው ስራ መስራት አለብን። በሀገር ደረጃ ባልሆኑ ባለስልጣን ባለስልጣን ሳይሆኑ አንድም ሰው ካለ እነሱ ፍቃድ መንቀሳቀስ እስላማዊ ዳዕዋ ማራመድ ከከለከሉ እያንዳንዱ ሰው እነሱን አንቅረው እንዲተፋ ስራ መስራት መቻል አለበት ነው። ከዚህ በላይ ብዙ መናገር የሚያስፈልግ አይመስለኝ በይ አካባቢው ማለት ነው ይሄ እዚህ ያለው ሰው ሰላሳ አርባ ሰው ቢሆን አርባ ሰው በአርባ ቀበሌ ካለ በአርባ ቀበሌ ውስጥ ያሉ ሰዎች በርካታ ሰዎች ናቸው። እነዚህ ሰዎች ማናስ ይቻላል፣ ስራዬ ነው ብለን እንስል። እነ ሰዎች በዚህ አይነት እንደዚህ ከሄዱ አሁን እኮ ዳዕዋ የሚባል ነገር በእንቅስቃሴ ዳዕዋ መሃደራዎች ደረሳዎች ሚኖች ከምንጫቸው ሊያደርቁን እነሱ መድረሳ እነሱን አላ ተቋም ባዶ አድርጉታል። አሁኑም አላህ ባዶ ያርጋቸው አውቀው ስለሚያጠፉ ማለት ነው። ስለዚህ አሁን የእኛ የሰለፍያን መድረሳና ተቋም እጅቲማ ምን ባዶ የማድረግ ስራ ነው ዘመቻ ጀመሩት። ስለሆነ ጠላት እንደዚህ ጠንክሮ ሲመጣ ደግሞ አንተ ተኝታ ጠብቀው አንተም መሳረት አጥቃ ወይም አዘጋጅተህ የምታጠቃበትን ስልት አው ከሌላው ካፊር መጥቶ ቢያጠቃን ኮ ካፊር ነው፣ ብዙ ላይ ጎዳን ይችላል። እነዚህ ግን ከባድ ናቸው። በውስጣችን ያሉ ነቀርሳ ናቸው፣ ካንሰሮች ናቸው። አሳበሁም ላ ብልመሳኢብ አለ ተሽገሉሁም አና ዋአኒ ሱና ወላ ኩሉ ሸን አላ የሰራቸው ስጣቸው። እንዲ አይነት እስካሁን በኢትዮጵያ ብዙ አይተናል። ብዙ ፍርቃ ይነ ሶፊዩን ተዲጉን ኢኳኑን አህባሹን አጃብራውን ሁሉኖም አይተናል። እንደነዚህ መርዝ ድሮ ይላሉ። ከመጀመሪያም ብዙዎች አሁነሁን ነው የተረዱት

ይሄ የአህለል ቢዳ ስትራቴጂ የድሮ ዳውን ቀዲም ነው። በኢኮኖሚካሊ የማዳከም በተለይ እነዚህ ሙመያ በተለይ ሙመያ አህባሽ በብር ሰው አይደለም ሀቁን ካወራን ሙብተዲኦች ቢሆኑ የብር አበድ የብር ሰካራም አይደሉም። እውነታውን ካወራ ኢኽዋንም ያው ብር ቢኖረ የብር ሰው ቢሆኑም እንደነዚህ አይደሉም። እነዚህ በብር ያበደ የሰከረ ብርን አማጦ ሚወስድ በብር ደግሞ ሀገርን ሱናን ለመግደል የሚንቀሳቀስ ሰው ቢኖር ሙመያአ ነው። በብር ለማንቆታቆስ ሰለፊያን አጠቃላይ ለሱ የሚመጣ ሀዲያ እርዳታ ራሳቸው መደብለትን እንደወስ ያቆማሉ። ከላሳ አይደለ ሰብስበው ያምን ብር እኛን ሊመቱበት የማሻአላ ለተለያየ ሰው ወጪ ያደርጋል። እንደዚህ የሚሆን ሰዎች ናቸው። ስለዚህ ወደ ኋላ ሚሉ አይደሉ እነዚህ ሰዎች። አቅም ቢያገኙ አቅም ቢያገኙ አይደለም ዳዋ መግታት በዚህ ልክ አይደለም ገድሎ ጨርሰው ከምድር ገጽ ለማጥፋት ስራ ነው ዘመቻ። አሁን ዓቅም አላገኙም እንጂ ስለሆነ እኛ በደልናቸው ነገር አደባባይ ወጣ ነው፣ በየቀኑ አሁን ቀደም ምስ ሲነገርባቸው የተበደሉ የተጨቆኑ ድንበር ተታለፈባቸው ብዙ የመሰለው ነበር። ይሄው እንደዚህ ናቸው። ይሄ ናኪ ለመጨረሻ በዚህ በካፊር ሀገር በዚህ በኦርቶዶክስ ሀገር በዚህ እስቲ እናንተ ከምድር ገጽ ያጠፋ አንሳፍሲው በተቀመጠበት ሀገር ኢስላም አስተምሮ ስናስተም ብንቃወማቸው ቢያንስ እኛ ካፍር ናቸው ላይሉን ይችላሉ። ካፍር ናቸው ብለው እስካላሉ ከሆነም በሌላ አቅጣጫ እንኳን ቢሆን አሪፍ ነበር። ይህንን ገጠር ገብታ ካፍር ባለበት እዚህ ያሉ አንዳንድ ሽማግሌዎችና ወጣቶችን ወጣቶች ሰብስብል ታስተምር የከለከሉ ሰዎች ምን አክል ለእኛ አስባሉ ብለው ታስባለ። ስለዚህ ናክል፣ ስለዚህ በእነሱ ዙሪያ በደንብ አድርገን እንንቀሳቀስ። በሚዲያም ሆነ እነሱ ምናበ ሰለፍያው እነሱን አይመርጥምም። ይሄ ግልጽ ግን ሁሉ ሰለፊያ አልተረዳም። ሁሉ ሰለፊያ የታደመ ሁሉ ሰለፊያ ነኝ ያለ ሁሉ ተረድቷል ማለት አይደለም። ያልተረዳ ሰው ይወሰዳል። አሁን በሰላማ ጊዜ በፖለቲካ በገንዘብ ሰውን እንደዚህ በሹፋ የጣሉት ምርጫው ሲደርስ ልክ በቃ ድሮ ኢህአዲግ አደርገው ነበረው ነገር ስራ ይሰራል። እያንዳንዱ መንደር ላይ በቃ የሚመርጣቸውን ሲያጫሉ ሼፕ አደርጋሉ በገንዘብ በሚና። ስለዚህ በዚህ ነገር የሚቀሳሉ በምርጫ ማንም ማንኛው ሙስሊም የሆንነስ እንዳይመርጣቸው ማድረግ ነው። እዛ ነጣ ሀገርነት እኮ ምንም አላደረጉም። አሁን ገነት ዑመር ገነ ዘመናት የመጅሊስ እንትን ሊቀመንበር ነበር አዲስ አበባ ላይ እና የተወሰኑ መስጂዶች ይሉ ነበር እንደዚህ። ገጠር ገብተው እንደዚህ አላደረጉም። ጣም ካኗር መስጊድ ምንም ይሰራ ሚና የለው ምስኪን ነው። ያ ዑመር ገነትም ያ ነበር ግን እነዚህ አሁን ካንተ ገነበሩት እኔ አልተከተልከም በሚል መንደር ይኸው ገጠር ገብተው ማለት ነው ማሳ ውስጥ ገብተው የራሳቸው አባል ሊያደራጁ እሱና ሰው ሊያጠፉ የሚገሩ ባለጌዎችና ሌቦች ናቸው። ስለሆነ በደምብ ብናስብበት መስራት ያለብን ከምድራችን ሚስላ። በቃ እነዚህ ሰዎች ምናንኮታኩትበት ግልጽ ነው። ይሄ የምንናገረው ድብቆሽ ጉዳይ አይደለም፣ በጋህድ ያለ ነው። እነሱ በድብቅ አፋቸው ዘግተው በራቸው ዘግተው ሪከርዳቸው አጥፍተው ይነጋገ፣ እኛ ጋር አደባባይ ነው። ምንደብቀው ነገር የለም፣ ምን ደብቀው ነገር የለም። ግልጽ ነው። ይሄን አክል ደርሰዋሉ። ስለዚህ ለነሱ እንግዲህ ሁዙ ሒዝረኩም ይላል አላህ ጀለ ወዐላ። ጥንቃቄ ያዙ ይላል አላህ ጀለ ወዐላ። ከዚህ የበለጠ እኮ የለም ደዕዋ ቁርአን እዚህ መከልከል ማለት እኮ ከባድ ከባድ ነገር ነው፣ ከባድ ነገር ነው። ቁርአኑ ምንድን ነው ብሎ የዛተው ካፊሮች፣ አለዚነ ከፈሩ ወሰዱ ዐን ሰቢሊላህ አደለ አዕማለሁም፣ እነዚያ ከፈሩ ከአላህ መንገድ ሰው ሸከለከሉ ስራቸውን አላህ አጥሚአው አበላሽቶባቸዋል ይላል። አለዚነ ከፈሩ ወሰዱ ዐን ሰቢሊላህ ዚድናሁም ዐዛበን ፈውቀል ዐዛብ ይላል እነዚህ የከፈሩ ካለ መንገድ የከለከሉ በቅጣታቸው ላይ ቅጣት እንጨምርባቸዋለን ይላል። በመሆኑም እነዚህ ሰዎች ከባድ ፈተና ሰው ስለሆኑ መወሰድ አለበት ስራ፣ በዳዋ በሁሉም መልኩ እንንቀሳቀስ፣ በሁሉም መልኩ የግን አካል አግኝተን ከነሱ ጋር ርቀት እንዳለ፣ ለምሳሌ አሁን በክርስትና እምነት ኦርቶዶክስ አለ፣ ካቶሊክ አለ፣ አጆባ አለ፣ ጴንጤ ጴንጤ ወይም አለ ፕሮቴስታንት እምነት ተከታይ ኦርቶዶክስን ካልተከተ ካልተጨፈለቀ ተብሎ እኮ ይህ አይነት እርምጃ አይታሰብበትም። አይደለም ሊሞከርበት አይታሰብበትም። እንደዛ ያው እንደ ህገ መንግስቱ እንደ ህገ መንግስቱ የሃይማኖ ነፃነት በሀገሩ አለ ተብለዋል። ስለዚህ ሙስሊሞቹ እነሱ ካፊርና ከእስላም ውጭ ናቸው ባንልም በእነሱና በእኛ መካከል ከባድ ርቀት ስላለ መብታችን ይከበር የሚለው ላይ አሁንም አትኩረን በዚህ ነገር መንቀሳቀስ መቻላል የህግን አካል በግል መሆነ በወረ ምን ገና ብዙ ዘርፋል። በጉርብትና በዝምድና በጋደኝነት ወይም የአንተ ጓደኛ ወይም አንተ አንተ ለመሰለ ከሱ መንቀሳቀስ መቻላል። መተቸትን አትፍራ። መንከራተት ድካም አይክበድህ። ሰው ሊያከፍርኩ ለጀሃነም የለፋ ነው። ጀሃነምን አስገብጦ ሊገረፍ ጥሩ ነው። ዐላማይ ነው በሚል የለፋ ነው። እኛ የጀነት ስራ ብንንከራተት አጅራት ልላህ እስከሆነ፣ ብንተጭ አጅራት ልላህ እስከሆነ። ስለዚህ በሁለንተና የጀነት ገበያ ላይ ነው ያለነው። ኢንሻአላህ ተዓላ ስለዚህ በዳንብ ጠንክረን እንነሳ። ሴቶቹም በሴቶች በኩል ወንዱም በወንዱ በኩል በሁሉም በህግም አካል በወጣቱም በሽማግሌውም የሀገር ሽማግሌዎቹ መያዝ ይቻላል። የሀገር ሽማግሌዎች የሆነ አፋቸውን የሚያውቅ ሰው ንግራቸው እንትናቸው የሚል ሰው ይዛ እነሱን በተወሰነ የሆነ መስመር እንዲይዙ ቢታረቆ ከባድ አንድ ገቢ ይናገር በዚህ በምሁር በኢሻ ወይም በቻሃ አንድ ተሰሚነት አለው፣ ከባድ ተጽኖ አለው። የህግ አካል እኮ ለእነሱ ቦታ ይሰጣቸዋል። ለዚህ በዚህ በደንብ ስራ እሚስራ የሚል ነው። በግላችን ደግሞ ኢባዳ መበርታታ፣ በሌሊት ሰላት አስጋር፣ ሰባውን ቁራን በመቅራት በዱዓ በስጢፋ ሌላ፣ ወላጆች ካሉ ወላጆችን በደንብ አካደ፣ ወላጆች ክድማ ዱዓ በጣም ዋጋ አለው። በብዙ ነገር፣ በአላህ ፍቃድ፣ በብዙ አደጋ እንዳትወጥ ከብዙ አደጋዎች እንዲጠበቅ ምክንያት ይሆናል። በአላህ ፍቃድ ዱዓ ይኑረን። ሀቁ ከኛ ጋር ነው። ያው ቅድም እንዳልኳቸው ወኢን ተስቢሩ ወተተቁ ላ የዱሩኩም ከይዱሁም ሸይአ ነው በቃ ከሰበራችሁ እና አላህን ከፈራችሁ ተንኮላቸው ምንም አይጎዳችሁ። ምንም እንታዲ ወላዱ ከይዱ ሸይ ምንም አይጎዳችሁ ላ ተዛል ፖሊስ አይተው ወላ ለድ መን ወላ መን ቃረም አይጎዳቸው ይላል ትንሽም ቢሆኑ አላህ ከነሱ ጋር ነው ብዙም ሆኑ አላህ ከነሱ ጋር ነው የተነሳ ነገር ቢነሳ ለትንሽ ጊዜ ለይዱሩኩም ኢላ አዛይ ይላል አንዳንዴ ይሄ የበጋ ዳመና የሚባል ነገር ሰሃባቱ ሰይፍ ቢሉ ነገር ይገፈፋል ስለዚህ ይሄ ምንም አይደለም ለኛ ዲል ነው ይሄ ነስር ነው ላተሰቡ ሸረ ለኩም በል ኸይሩ ለኩም ነው ኢንሻአላህ እንበረታ የሚል ነው እስትቃማ ምን ጊዜ ማስፈልገን ስትቃማ ቤተኛው በዳዋ ስትቃማ በመንሐጅ ስትቃማ በግል ኢባዳ ስትቃማ በቀራአቶ ስትቃማ በሁሉም ነገር ስትቃማ ቀጥሎ ደግሞ ቀጣይ ፕሮግራም በቃ የሆነ የኛ ዳዋና ፕሮግራም አካሄድ ከነሱ የተለየ መሆኑ በተወሰነ አሳይተን ገንጠል ብለን ዳዋ አድርገን ከነሱ ጋር ልዩነት እንዳለ ማን ተስፋ እንዳያደርግብን መንቀሳቀስ አስፈልጋል ሚለው በጥቅሉ ማለት ያው ከሸሪያ አንፃር ጽናት በሀቅ ያው ሸሪያው መናገር ያስብል ብዙ የሚንሰማው ስለሆነ በሀቅ ላይ ጽናት አስፈልጋል። ብልጠትም አስፈልጋል፣ ድፍረትም አስፈልጋል፣ መረጋጋትም አስፈልጋል። መቾከል የሚያስፈልግበት ቦታ አለ፣ ጠንከርማ የሚያስፈልግበት ቦታ አለ፣ ርፍቅ ትሄቱና ቀስ ብለው መሄድ የሚያስፈልግበት አጋጣሚ አለ። ብቻ እስላም የቀራበት ነገር የለም፣ ችግሩ ከኛ ካለነት። በኢስላም ላይ ቅንጣትም ችግር የለም። ይሄ ደግሞ ተምሳይ ወለኩ ሀሳና በረሱሉ ላይ መልካም ሞዴል አለላችሁ ብሎ አላህ ያለው በደስታ ጊዜ ብቻ እኮ አይደለም። ነቢዩም ተከልክለዋል፣ በነቢዩም አደጋ ደርሶዋል። የተወለዱበት ለአምሳ ሶስት ዓመት ያደጉበትን መንደር እንዳይገቡ ተከልክለዋል። ሱብሐነ አላህ እሱን እንዳው ነው በጣም ሚገርም ቀል። በሰፈሬ መታወቂያ ጠየቀኝ። ሚገርም በቀል ለመብራት ሚከብድ ወይም ደሞ ያሲቅ ሲቅ። በሰፈሬ መታወቂያ ጠየቀኝ ሰባለ በሰፈሬ መሬ እኮ ነው የተወለድኩ። በዛው ሶስት አራተኛ ቤት ነው። አንዳንዴ ደግሞ ለፊት ላይ ነው። አሁን ያ ሰው ያለበት ውርደት ዝላ ቂላ ይሄ ለማለት አይችልም። ይሄ ነገር ይከሰታል። ስለሆነ ይሄ ሙሲባ ነው ብለህ አንልም። ድል ነው ነስር ነው መቀጠል አለ። ያረዘምኩኝ መሰለኝ ይበቃል፣ ብዙ መናገር ወላሂ በቃ። አላህ በረካ ያድርገው። እንጽና፣ ሐቁ ላይ ነው ያለነው። አማራጭ የሌለ ዲን ሐቁ ላይ አላህ ካለ ገብተናን ለዚህ ደግሞ ዋጋ ያስከፍላ። ለጀነት መንገድ ነው። አንድ ሰብ ለዱኒያ ለትንሽ ነገር ስንት ቻላን ችግር አጋጥመዋል። ጀነት ማለት እኮ ያ ሱብሃንአላ ጀነት የሚሸምትበት መንገድ በእሾህ ሄታጣር ባሹ በ በብረሹ ወይ ዴንጀር ምትሉት እንትን ለለም የግቢ እንትን ምታጠርበት ልክ እንደዛ አይነት ሹቦ ታጥሮ። ለዚህ ነው ነብዩ አለይሂ ሰላት ሁፈቲል ጀነት በመካሪ አሉ። ጀነት ነፍሰ በሚጠላው ነገር ታጥራለች አሉ ወፈቲና ቢሸሀዋት እሳት ደግሞ በስሜት በምትፈልገው ነገር ወይም በሻህዋት አጥራለች ይላሉ። አጥሩ ምንድን ነው? ነፍስ የሚጠላውን አጥር ረግጣ ከገባ ጀነት ነው። አሸንፋ ከሰራ የነፍስ የሚጠላውን የምትፈልገው ነገር ከሰራ ያ አጥሩን ጥሳ ጀነት ይገባለህ። አልጀነቱ አቅረቡ ኢላ አሐዲኩም ሚን ሺራኪ ነዕሊሂ ወናሩ ሚስለ ዛሊክ፤ ጀነት ከእናንዳችሁ ከጫማው ማሰሪያ ይበልጥ ተቀረበች ናት፤ እሳትም እንደዛው ነው ይላል የአላህ መልክተኛ ሰለላሁ ዓለይሂ ወሰለም፤ ፊል ቡኻሪ ሀዲስ ኢብኑ መስዑድ ስለሆነ ጽናት አስፈልገናል መን ሰበተ ነበተ ነው የጻና ይበቅላል ይላል ከላስ ወመን ጀደ ወጀደ ነው የበረታ ያገኛል ወመን ዘራ ሐሰደ ነው የዘራ ያጭዳል ወመን ዘረአው ሐረሳ አስመረ ያፈራ ለዚሁ ለስቲቃም ያስፈልጋል ውቀት ደሞ በውቀት ዙር በእልም ዙር በቅራ ዙር በአዳንቡ መበርታት መቻል አለብን ይሄ ነው ከዚህ

በዛ ሰኢዱ በድር ላይ ያ ጠላቱ መዓት ነው፣ ወደ ከሺ በላይ ነው። ሲንቅጥቅ ይዞ መጥቶ እሳቸው ድንገት ነው ወጡ። ሶስት መቶ ምናምን ነው ጦሩ በመጀመራቸው ነው። ለዛም ጾም ላይ ነው በድር ዘመቻ። እዛ ላይ አላህን ሲለምኑ አደሩ። በቀኑ መላኢካ ሰማይ መላኢካ ባገፈሩ ነቢይነት የለም እንጂ የነቢይነት ከሳይስ የለም እንጂ ሌላው ለድሮች የሰጠው ነገር እኛ በኢማናችን በቂናችን ልክ

ከሰባት ሰዓት በኋላ ወዳሉበት ሄዱ አደርን። ፕሮግራሙ ተጀመረ ተደረጋ። ልክ ወደ ከስምንት ሰዓት በኋላ ከስልጣን አውርዳው ዱብ፣ ይቅርታት አይነት አንዳንዴ፣ እንግዲህ ተአምሮች አሉ። እኛ ጋር ችግር ከሌለ አላህ ከኛ ጋር ነው። ስብሓነላህ ከኛ ጋር አላህ፣ ከእኛ ጋር ከሆነ የሚፈራ ነገር የለም። አላህ ከእኛ ጋር የሚሆን ሰው አላህ አድርጋን ነው። ስለሆነ ይሄ ነው አላ። በዛም አላህ ዲኑን ይስጣል። ለዚህ ለሱናው ከራማ ምስጠን ምናሸንፍበትን አቅም አላህ ይስጠን። ድምፅ ሌለው መሳሪያ ለኛ አላህ ጀባ ይበለን። እነዚህ የሚንቀሳቀሱብን ያልገባቸው ከሆነ የነሱ አቁማሽ ነባጥን መስሏቸው ከሆነ ሂዳ አላህ ይስጣቸው። አውቀው ለሆዳቸው ለጎሯቸው ለስልጣናቸው ለብራቸው ብለው ከሆነ አላህ በማንም ያልጣለው ውርደት በእነሱ ይጣለው። هذا بالله التوفيق وصلى الله وسلم على محمد وعلى اله